ሀይሚ ይህ የብሩክ ቅምጥል የኔን ናፍቆት በጣም ተናፍቅሻል። አይ ሚስሚስ ሚስ ተደርገሻል የኔ ድንቦሽ ሞሽ። ሰላም ሰላም፣ ውድ ማርታ ኢትዮ ቤተሰቦች እንዴት ናችሁ? ላይ እንደና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ክብር ይስፋ ለመድኃኒዓለም እናንተ ሀይሚ ግን አረጣፋች ምንድነው? ከዛ ይሁላችሁ ይህን ነጭ በነጭ ይህን ፎቶ ለቃለች።

የሆነ አጠገባችሁ ያለው ያህል የሚሰማኝ ማለት ነው እና በጣም በጣም በጣም በጣም በጣም ናፈቀችኝ። እውነት ለመናገር ማለት ነው እና ይህን ያህል ይህን ያህል ማለት ነው ትናፍቀኛለች ብዬ እንኳን አላሰብኩም ነበረ ማለት ነው እና በስመ አብ እኔ እንደዚህ የምትናፍቀኝ ቢሆን ኖሮ እና እንደዚህ እንጃ ረገረገረገረግ እኔ በጣም በጣም በጣም በጣም ሞናኒዛ መስላ ነው ዛሬ ደግሞ የመጣችው። ሞናኒዛ ሞናኒዛ ታውቃላችሁ? ሞናኒዛ ሞናኒዛ አዎ፣ ቴዲ ብሏት ዘፋን ምንድን ቴዲን ዘፍን ታውቃላችሁ? ሞናኒዛ ሞናኒዛ ምንድን አልችልበትም፣ ረሳሁት። ዘፈን ብዙ ጊዜ ትቻለው ማዳመጥ ማለት ነውና ሞናኒዛዬ የኔ ፍቅር የኔ ውድ ነገር። ሞናኒዛ ነሽ እኮ አንቺ። የሞናኒዛም ከሞናኒዛም ሞናኒዛ የኔ ሞዴል ማለት ነው። የኔ ብሩክ፣ የብሩክ ቅምጥል፣ የብሩክ የልባ አዝጌ ጋሽ ልጅ ማለት ነው። እና የእውነት ግን ሀይሚ ግን አንናፍቅሽም እንዴ? የእውነት በዚህ እንያል ማለት ነው እንዴ? አበዛሹ፣ የእውነት እንዴ? አረ ተመለሽ በቃሽ እንዴ፣ መዝናናቱ ይቅር። መልሱም አለቀ። ምንድን የምትፈልግ ገና ሁለተኛ መልስ ቅልቅል ምናምን ይህን ያለም ትቆያለሽ ሀይ ሚሆን ኖት ፌር። እውነት በጣም በጣም በጣም ይሄ ትክክል እያደረግሽ አደለም፣ እውነት ለመናገር ማለት ነው። ይሄ ፍት ፍርድ ጎሎናል፣ እውነት ለመናገር በቃ ይሄ ጥሩ ነገር አደለም፣ የእውነት ለመናገር ማለት ነው። እና እኛ ከብሩክ የበለጠ አንቺ ለእኛ ታስቢልናለሽ ብለን ነበር። ወይ እዛ ሆነሽ ያለሽበትን ነገር አሳየን፣ ቪዲዮ ስሪልን እንዴ ቲክቶክ ያለልን ሰዎችስ፣ እንዴት እናገኝሽ? እንዴ ሀይሚሻ፣ ሀይሚና፣ ሀይሚቶ ይህኔ ፍቅር ሞናኒዜ ማለት ነውና። በጣም በጣም ከመችን ነበር። በቃ ሰኞ ሰርተዋል፣ እንዲ አልሰሩም። በቃ ምንም አይነት ቪዲዮ እኮ አልሰሩም። ኦልሬዲ እኮ ሳምንት ሊሆናቸውን እውነት። ትናንትማ ጠበኳቸው፣ ጠበኳቸው፣ ጠበኳቸው፣ ጠበኳቸው ጨሩ ማለት ነው። ዛሬም አሁንም ከአሁን ካሁን መታለች እያልኩ ዩቱባቸው ላይ ይገባለሁ፣ ምንም ነገር የለም። ቼክ አደረግኩ፣ ምንም ነገር የለም። በቃ የለም ሀይሚን የበላ የእውነት ስንት ጊዜ እንደገባው ማለት ነው እና የሆነ ቦታ ዙር ሰው እንደዚህ ሞሽራ መስላ በቃ እንዴ ቺችችችን የመሰለ ጨዋ የኔ ጸባይ ሰናይ የኔ ጸባይ ሰናይ የኔ ማዕዛ የኔ ስንደሬላ መጣችልኝ ብዬላችሁ ከታልኩላችሁ እኔም እናንተ እህታችሁ የኔ ተከታታዮች የብሩክና የሀይሚ አድናቂዎች አይደሉ ብዬ ይህችን ፎቶ ይዤላችሁ መጣሁ። ግን የእውነት የእውነት የእውነት በጣም ምር ብሎ በል ደግሞ ወፍራ ፊቷ እራሱ ድምቡልቡል። ግን አልወፈረችም ሀይሚ እኔ ሌይ ብቻ ነው። እስኪ እናንተ ጋር እንትን ትያዝባችኋል። ሀይሚ ወፍራለች አይደለን? የእውነት በጣም ወፍራለች፣ እውነት ለመናገር ማለት ነው እና ሀይሚሻ በጣም ተስማምቶሻል ማለት ነው። እና ቡታጅራ እና ደብረ ዘይት ተስማምቶሻል። ሲጀመር የሆነ ጊዜ ራሱ ደብረ ዘይት ነው መኖር ምፈልገው ምናምን ትል ነበር። ና አይ አይ አይ አይ፣ በናትሽ ቴስቲ ሀይሚሻ። እኔ ግን በጣም ከምልሽ በላይ ናፍቀሽኛል የእውነት በቃ። እሺ ዛሬ አትመጪም? ዛሬ አትመለሽም? ወይም ሰርፕራይዝ ሊያደርጉን ነው እነ ብሩክና እነ ሄኔ የእውነት ግን ዛሬ የሚመጡ ይመስለኛል ብዬ አስባለሁ። ለምን ሰርፕራይዝ ሊያደርጉን ፈልገውን ነው፣ በጣም እንደናፈቅናቸው አውቀዋልና ሰርፕራይዝ። ሀይሚ መታለች ይላል ብሩኬ ማለት ነው እና ዛሬ ይመጣሉ ብዬ አስባለሁ። ቤተሰብ ማለት ነው። ና የእውነት እኔ ከምላችሁ በላይ ንፍቅ ንፍቅ ብላኛለች ማለት ነው። በጣም በቃ ጨዋታዋ፣ ሳቋ የሆነ የነመርኳት ያህል የመሰለኝ ማለት ነው ቤተሰብ እና ዛሬ ነይ ሀይሚሻ ዛሬ